አያችሁ ይቺ ዓለም አንድ ደቂቃ አስቃ፣ አስር ሰዓት ታስለቅሳለች። ትንሽ ነገር ሰጥታ ብዙ ነገር ታሳጣለች። ደስታ የሚያገኝ መስሎት አካሉን አስቆራረጠ፣ የሌለውን መልክ ያዘ፣ ማንነቱን አጣ። ግን ደስታ አላገኘም። ከክርስቶስ ያልሆነ ሕይወት ውስጥ ነበረ፣ ስለዚህ ደስታ ሊያገኝ አልቻለም። ሰው ደስታውና ሰላሙ የተረጋገጠ የሚሆነው ክርስቶስን ሲያገኝ ብቻ ነው። ከክርስቶስ ጋር ሲሆን በክርስትና ጥላ ውስጥ ሲሆን ብቻ ነው ሰላምን ሊያገኝ የሚችለው። ለዚህ ነው ኢየሱስ እንዲህ አለ፣ ሰላም እተውላችኋለሁ፣ ሰላሜንም እሰጣችኋለሁ፣ እኔም እሰጣችሁ ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወቅ አይፍራም አለ። ስለዚህ ክርስቶስን እናገኝ፣ በክርስቶስ እንሁን፣ ሰላምን እናገኝ። ከዚህ ውጭ ያለው ሰላም ጊዜያዊና የሚጠፋ ነው። ይሄ ደግሞ የዘላለም ሕይወትን የሚያሳጣ ተግባር ነውና ደስታን ሊያገኝ አልቻለም። ዛሬም ያለቅሳል። ሰላምን ለማግኘት ደስታን ለማግኘት ግን አካሉን ቆርጧል። ጆሮውን፣ አፍንጫውን ያልቆረጠው ነገር የለም። ብዙ ነገሩን አጥቷል። ግን ደስታ ሊያገኝ አልቻለም። ይሄ ለኛ ትምህርት ነው። በጊዜያዊና በዓለማዊ ነገር ደስታን ካላገኘን ብለን ከእግዚአብሔር እቅፍ ለምንወጣ ለኛ፣ በቤቱ አለን ብለን ከቤቱ ለጠፋ ለእኛ ይህ ትልቅ ትምህርት ነው። ለወንድማችን ሰላሙን ይስጠው። መዝሙረኛው ዳዊት እንደዚህ ይላል፣ ሰላምን የሚሰጠን ተስፋን የሚሰጠን ቃል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና፣ ክፉን አልፈራም በትርና ምርኩዝ እነርሱ ያጸኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ጽዋዬንም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተለኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። እንዲህ ልንል ይገባል። ይህ ትልቅ ተስፋ ነው። እግዚአብሔር ትልቁን ደስታና የማይጠፋውን ሰላም ይስጠን።